ስጦታ ለወንድምዬ እየተሰጠ ነው። አሁን ይከፈት በይ መክሊቴ። ይከፈታ ይከፈት አትይም? ተጋገዙ። እህ ያ ይመስላል። እህ ይከፈት እያለ ነው።

ዋ! እስኪ ቀጥታ እኛ ጋር ፊት ለፊት ብቅ አርጋ። ዋው! እማጄን ከስጦታዎች ሁሉ በላጩን ስጦታ የተሰጠው ሲያሽቃብጡ